ሰላም ለእናንተ ይሁን፣ የተከበራችሁና የተወደዳችሁ ውድ የቻናላችን ቤተሰቦች እንደምንውላችኋል፣ እንደምናርፍዳችኋል። እንዲሁም ደግሞ በሌሎች አቆጣጠሮች ደግሞ ምሽት ለሆናችሁ ደግሞ እንኳን ለዚህ ምሽት አደረሳችሁ፣ እንደምናምሽታችኋል ለማለት እንወዳለን። አዲስ ቪው ዩትዩብ ቻናል በተለያየ ጊዜ የህልም ፍቾቻችሁን ሲያቀርብ ቆይቷል። ቢያንስ ለአመታት ማለት እንችላለን፣ ለአመት ከግማሽ ምናምን ያህል የህልም ፍቺዎችን በደንብ አድርጎ እየተነተነ ለእናንተ ሲያደርስ ቆይቷል ማለት ነው። እርግጥ አዳዲስ የዜና ነገሮችንም እንዲሁም ደግሞ ሌሎች ጉዳዮችንም እያስደመጥናችሁ ናችሁ እያስመለከትናችሁ ቆይታ እያደረግን እንገኛለን። ከዛ በተጨማሪ ደግሞ ቀደም ሲል ሲን ነገር በነበረው ወይ ደግሞ ስንተነተንላችሁ የነበረውን የህልም ፍቺ ቆመ ወይ ምንድን ነው ለምንድን ነው የቆመው የሚሉ ሀሳቦች እያመጣችሁ ስለነበረ፣ ለእሱም ዛሬ የምላሽ ሰጣለሁ። እንዲሁም ደግሞ ከዚህ በኋላ በሳምንት አንዳንድ ቀን የህልም ፍቾችን ይዘን የምናስደምጣቸው የምናቀርብላችሁ ይሆናል ማለት ነው። እናንተም ደግሞ ቻናሉን ፎሎ በማድረግ ሰብስክራይብ በማድረግ ለሌሎች እንዲደርስ ሼር በማድረግ ላይክ በማድረግ እንድታበረታቱን እንዲሁም ደግሞ የህልም ፍቺ በጣም ብዙ ሰዎች ይፈልጋሉ፣ ነገር ግን ከስነ ልቦናና ከክርስትናው አውድ አይተው ሲፈቱ አይታይም። ስለሆነም የዚህ በጣም ትልቅ ችግር ወይም ደግሞ ክፍተት ስላለ ለሌሎች እንዲደርስ ለጓደኞቻችሁ እንዲደርስ ሼር ብታደርጉላቸው በጣም ነው ደስ የሚለኝ። በተለይም ለገሰ ነኝ አምራችሁ እንድትሆኑ በድጋሚ በአክብሮት ነው የምንጋብዛችሁ። ማንኛውንም ሀሳብ ካላችሁ ኢሜይል ልታደርጉልን ትችላላችሁ። ሀሳብ አስተያየቶቻችሁን ደግሞ እኛም እንድንደውልላችሁ የምትፈልጉት እዛ ላይ ስልካችሁን ማስቀመጥ ትችላላችሁ ማለት ነው። አዲስ ለውጥ የመጣው በአሁኑ ምንድን ነው፣ በፊት የእናንተን ህልሞች እየሰበሰብን ነበረ ስናቀርብላችሁ የነበረው። ይሁን እንጂ አንዳንድ ሰዎች ይሄ በጣም አስቀያሚና እንዲሁም ደግሞ በቃ ሊደመጥ የማይችል ጎታች ነገር ነው። ስለዚህ ህልሙ አንድ ይዘት ኖሮት አንድ ህልም ምን ልንተረጉም የምንችለው ወይ ደግሞ ኢንተረስታችን የሆነውን የምናይበት አንድ ህልም ቢተረጎምልን የሚል ሀሳብ ስላቀረባችሁ ዛሬ በተለይ ከውሻ ጋር በተያያዘ አንድ ህልም ይዘን ቀርበናል። ከዚህ በኋላ የምንሄደው እንደዚሁ እንደሆነ እንድትረዱልን የክቡራን አድማጮቻችን በአክብሮት እንጋብዛችኋለን ማለት ነው። ስለዚህ ዛሬ ስለ ውሻ ነው የምነግራችሁ። በተለይ ደግሞ እንድትፈቱልን ወይ ደግሞ አፈታታችሁ እንዲመቻችሁ ምንድን ነው የምናደርገው? ከስነ ልቦ ነው ሪሰንትሊ ስነ ልቦ ነው ምን አይነት ሀሳብ ያመጣል ወይ ደግሞ ዓለማዊ ነገርን መፍታት ደስ ይለኛል የሚል ሰው እንዲፈታው አንደኛው የህልም ትርጓሜ ይሄ ነው። ሁለተኛው ደግሞ መንፈሳዊ የሆነው ሰው ደግሞ እንዴት አድርጎ ሊተረጉመው ይችላል የሚል ነው። እርግጥ ትርጓሜ የሂንዱ አለ፣ የኢስላም አለ፣ ሌሎችም አሉ። ግን የክርስትናውን አውድ ነው ይዘንላቸው የምንቀርበው። ስለዚህ በሁለቱ ልትፈተው ትችላላቸው ዓለማዊ የሆናቸው ሰዎች እንዲሁም ደግሞ መንፈሳዊ የሆናችሁ ሰዎች በዚህ አውድ እንድትፈቱት ከወዲሁ ማሳሰቢያ ልሰጣችሁ እወዳለሁ፣ ማለት ነው ዛሬ በተለይ ውሻን ነው የምናየው በህልም ማለት ነው። ውሻ እንደ ማንኛውም የቤት እንስሳ ሳይሆን በተለየ ሁኔታ ይወደዳል። ውሻ ልዩ ፍቅር እንዳለው ይታወቃል። በተለይ ደግሞ በታማኝነቱ ከጌታው ጋር አብሮ መሰንበቱ፣ አንዳንድ ውሻዎችን ካያችኋቸው እስከ መቃብር ድረስ የደረሰ ታማኝነት ልታዩ ትችላላችሁ። ጠባቂ ናቸው። ሰው እንኳን ህልፈቱ ከተሰማ ጊዜ በኋላ ውሾቹ በቃ እዛው መቃብር ስር ሲተኙ እናያለን እና በጣም ሚስ ሲያደርጉ እናያለን። ታማኝነት፣ በጣም በፍቅርም ሊገለጹ ይችላሉ። በሌላ በኩል ደግሞ ውሻ ጠባቂም ነው፣ ፕሮቴክቲቭ ነው እና ግን ከህልም አንጻር ደግሞ እንዴት አድርገን እንየው ብለን እናስባለን። ይሄ የውሻ ባህሪ ሊሆን ይችላል ባህሪውን እንዳለ ተወስዱልኝና ከዛ አፈታቱ ላይ እንመጣለን ማለት ነው። በህልም ሌላ ፍቺ ሊሰጠው ይችላል። ለምሳሌ ከስነ ልቦናና ከሌሎች አለማዊ ፍቺዎች ጋር ስናስበው ጥሩ ነገር አለው እንዲሁም ደግሞ መጥፎ ነገርም እንዳለው ይነገራል። በተለይ ደግሞ ጥሩ ነገሩ የውስጥ ደመ ነፍስን ይናገራል ብለው ያምናሉ። ደመነፍሳችሁ ከውሻ ጋር ውሻን ስተው ከደመ ነፍስ ጋር ልታገናኙ ትችላላችሁ ተብሎ ይታሰባል። ለምሳሌ አንድ ሰው ውሻ ሲያድነው ካየ የተጎዳ ስሜቱ ይታከማል ተብሎ ይታሰባል ማለት ነው። በተለይ በብዙ ነገር ልትጎዱ ትችላላችሁ፣ ስሜታችሁ ሊነካ ይችላል። ስለዚህ ውሻ ሲያድናችሁ ከሆነ አደጋ ወይ ደግሞ ከሆነ እንስሳ ወይ ከዱር አራዊት ምናምን ሲያድናችሁ ዘሎ ካያችሁ የውስጥ ስሜታችሁ ሊታከም ይችላል ተብሎ ስነ ልቦናው ነው ይሄን መንሻ አድርጎ የሚናገረው በሌላ በኩል ደግሞ ውሻ እንደተደሰተ ከመጣ ደግሞ ወይ ደግሞ እየተደሰተ እግራችሁ ስር ምናምን በደስታ ይሄም እግር ስር መጥመልመልና እግርን መዳበስ ይለያያል። እግር ስር ከተጥመለመለ በጣም የማትፈልጉት ጓደኛ ወይ ደግሞ ሊያታልላችሁ የሚችል በአፉ ሊሸነግላችሁ የሚችል ጓደኛ ሊመጣባችሁ እንደሆነ ከወዲሁ ልታስቡበት ይገባል። ግን ውሻ እየተደሰተ ከመጣ እየጮኸ በጣም በፍቅር ከመጣ በሕይወት የሆነ ደስ የሚል ስሜት በሕይወታችሁ በቤታችሁ እንዲሁም ደግሞ በጓደኝነታችሁ ልታገኙ እንደምትችሉ የሚያሳይ ነው። በአሉታዊ መልኩ ደግሞ ጭንቀትና ፍርሃት ተደርጎ ይወሰዳል። ውሻ እየጮኸ ሊነክሳችሁ ከፈለገ በውሻ መነከስ መከዳት ነው። እርስ በርስ ደግሞ ግጭት ከጓደኛ ከሰራተኛ ጋር ግጭት ሊፈጠር ይችላል። እኔ አንድ ጊዜ የደረሰብኝን ልነግራችሁ ወዳለሁኝ። በጣም በሚገርም ሁኔታ ህልም አይቼ ነው ጠዋት የነቃሁት ህልሞ ውሻ በጣም ሲያባረረኝና ሲጮህብኝ ነው ያየሁት። እና በጣም በሚገርም ሁኔታ ወደ ስራ ስገባ በቃ ደስ የሚል ነገር አላየሁኝም። ከጓደኞቼ ጋር ተጋጨው። ግጭቱ ደግሞ እኔም በተመለከተ አይደለም ሴራ ተጠንሶ ሁሉ ነው ያየሁት። እና ውሻ በውሻ መነከስ ወይ ደግሞ ሲጮህባችሁ ካያችሁ እንደዚህ አይነት ስሜት ሊፈጠር ይችላል እና በጣም መጠንቀቅ ያስፈልጋል። ውሻ ደግሞ ሲናደድባችሁ ወይ ደግሞ ሲቆጣባችሁ ማየት ደግሞ በህይወታችሁ ምንም ደስ የሚል ነገር እየገጠማችሁ እንዳልሆነ ልታስተውሉ ትችላላችሁ። ደስተኛ ያደላችሁም ምንም አይነት ነገር ብትሰሩ በቃ ደስታ የራቀው ሰው ታውቃላችሁ። እንደ እንደሱ አይነት ስሜት ነው። ይህ ሲባል ግን ህልማችሁን ስትፈቱ እናንተ ከውሻ ጋር ያላችሁን ግንኙነት ማስተዋል ይገባችኋል። ለምሳሌ ይህን ስናገር ምንድን ነው አንዳንድ ሰው ከውሻ ጋር ሲታሰብ ማለት ውሻ በጣም ወዳለው ውሻ በጣም ደስ ይለኛል ብሎ ሊያስብ ይችላል። አንዳንድ ሰው አንዳንድ ሰው ደግሞ አየ ውሻማ ባላገኘው ባላየው ምናምን የሚላለ ለውሻ ከፍተኛ ጥላቻ ያለው አንዳንዱ ደግሞ በጣም ፍቅር ነው እና ይህን ይህን ልታስቡ ይገባል። ባህሪው አቀራረቡ ለእኛ የነበረው አመለካከት ከዚህ የምትፈቱት አውድ ነው ሲሉ የስነልቦና ባለሙያዎች ይናገራሉ ማለት ነው። በሌላ በኩል ደግሞ በመንፈሳዊ በክርስትና አውድ ስናየው ደግሞ መንፈሳዊ ማስጠንቀቂያ እንደሆነ ውሻ በተለይ ሲቆጣ ካያችሁ ከእግዚአብሔር መንገድ እንድትወጡ የሚገፋፋችሁ ነገር ስላለ በጣም ከፍተኛ ጥንቃቄ ልታደርጉ እንደሚገባ፣ የቆሸሸ ውሻ ደግሞ ሲጮህ ወይ ደግሞ የቆሻሻ ውሻ ሲተሻሻችሁ ካያችሁ ደግሞ ከኃጢአት መራቅ እንዳለባችሁ የሚነግራችሁ ነው። አንዳንዴ ደግሞ በጣም የሚገርመኝ ማለት ነው ከውሻ ጋር ከውሻ ጩኸት ይሄ ውሻ ሲተሻሻችሁ እግራችሁ ጋር ጥምልምል ምናምን ብሎ ሲመጣ ሐሰተኛ ነቢያቶችን በጣም መጠንቀቅ እንዳለባችሁ የሚያሳይ የህልም ይሰጧል ማለት ነው። በሌላ በኩል በጣም ብዙ ብዙ ውሻዎች ከእናንተ ጋር ሲሆኑ ማየት ይሄ በጣም ብዙ ጊዜ የሚያጋጥም ነው። ለወንድም ለሴትም ብዙ ጊዜ ግን ለወንድ ያጋጠማል የሴሰኝነት የዝሙት መንፈስ ከዚህ በጣም መራቅ እንዳለበት ያ ሰው የሚያሳስብ ህልም ነው ማለት ነው። ብዙ ጊዜ ወንዶች በተለይ ብዙ ሴቶች ጋር የመሄድ ፍላጎት፣ የተለያየ ነገር ሊመጣባቸው ይችላል ከዚህ ከውሻ ጋር በተያዘ። በሌላ በኩል ደግሞ አንዳንዴ የዛር መንፈስም በውሻ ሊገለጥ ይችላል ተብሎ ይታሰባል ከክፉ መናፍስት ጋር ሊታይ ይችላል። ስለዚህ ይህን አቀራረቡን፣ አስተሻሸቱን እንደገና ደግሞ ከስራችሁ መጥመልመሉን፣ ሌሎችንም ነገሮች እያያችሁ መፍታት ትችላላችሁ ማለት ነው። እናንተም ሐሳብ ካላችሁ በተለይ ደግሞ ከአፈታት ጋር በተያያዘ ሁሉም ህልም እንደየራሱ ሊፈታ ይችላልና፣ እኔ በዚህ አካባቢ እንደዚህ ነው ምፈታው፣ በዚህ አካባቢ እንደዚህ ነው የሚፈታው፣ ከባህል ከምናምን አንጻር በሙሉ ሀሳባችሁን ልትሰጡን ትችላላችሁ። ኮሜንታችሁን፣ ሀሳብ አስተያየቶቻችሁን በሙሉ ንገሩን፣ እንቀበላለን። በሌላ በኩል ደግሞ ዜናዎችም፣ የተለያዩ የጤና ጉዳዮችም አብረው ይቀርባሉ እና እነዚህን ነገሮች አብራችሁ እያያችሁ ወይ ደግሞ አስተያየቶቻችሁን ሀሳቦቻችሁን እዛው ላይ ብትገልጹ የራሳ ያላችሁ ቻናል ነው እና ሼር ሰብስክራይብ፣ ላይክ በማድረግ ቻናሎቹን እንድታሳድጉ በአክብሮት እንጋብዛችኋለን። ቤተሰቦቼ በጣም መካከል ላይ ስለጠፋሁ በጣም ይቅርታ ጠይቅ ያለሁኝ ከዚህ በኋላ አይለመደኝም። ስለዚህ እናንተም አብራችሁን ሁኑ። በአክብሮት ነው ከወዲሁም ጋብዛችሁ ቤተልሔም ለገሰ አበሪያችሁ ሆናለሁኝ። መልካም ጊዜ። እንደ ቤተሰብ ሀሳብ አስተያየቶቻችሁን ከስር አስቀምጡልን። ከውሻ ጋር በተያያዘ የእናንተ አካባቢ የህልም አፈታት ምን ይመስላል? ይሄ የምንማማርበት እንዲሁም ደግሞ የአንዱን ፍቺ ከሌላው ደግሞ አስተያይተን ይሄኛው የኔ ሊሆን ይችላል የምንባባልበት ነው እና እንደዚህ ለመስጠት ሄዚቴት አታርጉ። እወዳችኋለሁ። መልካም ጊዜ ቻ